ተማሪዎች ያው ዛሬ የአማርኛ ፊደላትን ነው የምንማረው። ደብተርና እስክሪብቶ ይዛችሁ እንድትከታተሉኝ አበረታታችኋለሁ ማለት ነው። እንደ መነሻ ሐሳብ፣ የሚሆን የአማርኛ ፊደላቶች እንደምናቀው በርካታ የአማርኛ ፊደላቶች አሉ። እነዚህ የአማርኛ ፊደላቶች ምን ያህል ናቸው ብዛታቸው፣ እንዲሁም ደግሞ እነማን ናቸው፣ በተጨማሪም እንዴትስ ነው የሚጻፉት የሚለውን ዛሬ በተወሰነ መልኩ የምንከታተል ይሆናል። በፓርትቱም በፓርት ስሪም እያደረግን ደግሞ የምንቀጥል ነው የሚሆነው ማለት ነው። ተከታተሉኝ። እሺ፣ የአማርኛ ፊደላቶች ብዛታቸው አንዱ ፊደል አንዱ ፊደል ሰባት ቤተሰቦች አሉት። አንዱ ፊደል ሰባት ቤተሰቦች አሉት። እያንዳንዱ ሰባቱ ወደ ታች ደግሞ ስንቆጥራቸው ሀ ለ እያለ ነው ወደ ታች ስንደረድር ወደ ሰላሳ አራት ፊደላቶች አሉ። እነዚህ ሰላሳ አራት ፊደላቶች በሰባት ስናባዛቸው ወደ ሁለት መቶ ሰላሳ ስምንት የሚደርሱ ብዛት አላቸው ማለት ነው። እነዚህ ሰባቱን ነው ብቻ ያባዛ ነው ስምንተኛ ፊደላት የሚባሉትን ሳናካትት ማለት ነው። ስለዚህ በሰባቱ ስናባዛቸው ወደ ሁለት መቶ ሰላሳ አራት የሚያክሉ ፊደላቶች አሉ። ያው ብዙ ናቸው። እንዴት ተለምዳቸዋለሁ? እንዴት ስችላቸዋለሁ ብላችሁ እንዳትጨነቁ፣ በጣም ሊገባችሁ በሚችል መንገድ በቀላል መንገድ ነው ማስረዳችሁ። ከእናንተ የሚጠበቀው በደንብ ሀሳባችሁን ወደ እኔ አድርጋችሁ ተከታተሉኝ ማለት ነው። እሺ፣ የመጀመሪያውን ፊደል ስናይ እንዴት ነው የምንጽፈው የሚለውም በቁጥር የተወሰነ እዚህ ጋር ያው እንድትለዩቸው በቁጥር ላስቀምጥላችሁና እናንተ ስትጽፉ በደንብ ትረዱታላችሁ። እሺ እንግዲህ እዚህ ጋር በቴብል መልክ አስቀምጫለሁኝ እያንዳንዱ ፊደል እንዴት ነው የሚጻፈው የሚለውን እናያለን። የመጀመሪያው ፊደል ሀ ናት። ሀ በፊደል ገበታም የመጀመሪያ ፊደል ናት፣ በሀ ቤተሰብ ውስጥም የመጀመሪያ ፊደል ናት። እንዴት ነው የምትጻፈው የሚለውን ስንመለከት የመጀመሪያ አንድ መስመር ቀጥ አድርገን ወደ ታች እናወርዳለን። መስመሩ ድረስ በደንብ ይዩት። መስመሩ ድረስ ነው ያወረድኩት። ሶ ከዚችኛዋ መስመር ከጫፏ ተነስቼ ወደ ቀኝ ትንሽዬ መስመር አሰምራለሁኝ። ልክ እንደ መጀመሪያው መስመር ቀጥ አድርጌ ከላይ ወደ ታች እንዳመጣሁት አሁንም ከላይ ወደ ታች ወይም ደግሞ ከታች ወደ ላይ ማድርገን እኩል እንዲመጡ ማድረግ አለብን። ይሄ ሀ ይባላል። ሀ ሁለተኛዋ ፊደል ሁለተኛዋ ፊደል ሁ ነው የምትባለው። ሶ እቺን ሁ የምትባለዋን ፊደል ለመጻፍ እንዴት ነው የምንጽፋት ካልን የመጀመሪያ ሀ እራሷን ደግመን እንጽፋታለን ራሷን ደግመን እንጽፋታለን። አንድ መስመር ቀጥ አድርገን ወደ ታች እናደርጋለን። መልሼ ከዚችኛዋ ጫፍ ወደ ቀኝ አደርጋለሁኝ። አሁንም ደግሜ ከዚችኛዋ ወደ ላይ፣ ከታች ወደ ላይም ችግር የለውም ብያችኋለሁ። ዋናው እኩል መምጣታቸው ነው። የላይኛው ሁለቱ መስመሮች እኩል መምጣታቸው አስፈላጊ ነው ማለት ነው። ሶ እነዚህ አሁን ሁለቱ ተመሳሳይ ናቸው። ነገር ግን ሁለተኛውን ፊደል ስለሆነ እያየን ያለ ነው። ሁለተኛዋ ፊደል የምትለየው እዚች ወገቧ ጋር ወይም ደግሞ መሀል ላይ ትንሽዬ ሰረዝ አለ። በጣም ረጅም አይደለም። እንደምትመለከቱት አነስ ያለች ሰረዝ ነው ያደረኩት ማለት ነው። ልክ እንደዚህ ደብተራችሁ ላይ እየጻፋችሁ ተከታተሉኝ ማለት ነው። ይሄ ሁለተኛው ፊደል ነው፣ የሃ ቤተሰብ ሁ። ሶስተኛውን ደግሞ ስንመለከት ከሁለቱ የተወሰነ ለየት የሚል አጻጻፍ አላት። እችን ሃ አነስ አድርገን ከላይ እንጽፋታለን። መሃል ላይ መሃል ላይ ልክ እንደዚህ አመሳስዬ ጽፌዋለሁኝ። ተመልከቱት ከመስመሩ ከፍ ብዬ ማለት ነው። አሁን ሂ ስለሆነች የምንጽፋት እዚች ጫፏ ላይ በዚችኛው መስመር ላይ አሁን ደግመን አንድ እግር እንሰጣታለን ወደ ታች ያው እዚህ ጋር እንደምትመለከቱት አንድ እግር ወደ ታች አውርጄ ላታለሁኝ ሶ ከዚህ በኋላ የምናደርገው እናደርገው ምንድነው ከዚችኛዋ ጫፍ ተነስተን ወደ ቀኝ፣ ወደ ቀኝ አንድ መስመር አሰምራለሁ፣ አሁንም ማለት ነው። እቺ የሃ ቤተሰብ ሶስተኛ ፊደል ናት። እቺኛዋ ማለት ነው የሃ ቤተሰብ ሶስተኛዋ ፊደል ናት። አሁን ወደ አራተኛዋ ፊደል እንሂድ። አራተኛዋ ፊደል ስንጽፋት እቺኛዋ ከዚች ከዚች መስመር ውጪ ናት። ሃ ማለት አራተኛዋ ፊደል ሃ ነው የምትባለው። ከዚች መስመር ውጪ ነው የምንጽፋት። አንድ መስመር ወደታች አደርጋለሁ፣ በትንሹ ልቅድም እንዳልኳችሁ እዚች ጋር አድርጌ እጽፋለሁ ማለት ነው። ይሄው ራሷን ሃን ደገምኳት። ከዛ በኋላ አንድ በቀኝ በኩል ባለው መስመሯ ብቻ እግር ነው የምንሰጣት። በቅ አለቀቺ አራተኛዋ የሃ ቤተሰብ ናት። አራተኛዋ የሃ ቤተሰብ ናት። አስተውሉ በዚህ በኩል እንዳታደርጉ፣ በግራ በኩል አይደለም የሚደረገው በቀኝ በኩል ነው። እሺ ወደ አምስተኛው እንሂድ፣ ወደ አምስተኛው እንሂድ። አምስተኛውን ፊደል ስንጽፍ እችኛዋ ራሷን ደግመን ነው የምንጽፋት ራሷን ደግመን ነው የምንጽፋት ምንም ልዩነት አናደርግም መጀመሪያ ላይ ያው እንደምትመለከቱት ይሄ አራተኛው ፊደል እና አምስተኛው ፊደል ተመሳሳይነት አላቸው ተመሳሳይነት አላቸው ሶ የሚለያቸው አንድ ነገር አለ አምስተኛ ፊደል በአብዛኛው ከዚህ በኋላ በምናያቸው ፊደላቶች አምስተኛ ፊደላቶች እግራቸው ላይ ቀለበት አለ እግራቸው ላይ ምን አለ ቀለበት አለ። ሶ እዚች ጋር ቀለበት እናደርግላታለን ማለት ነው። እግሯ ላይ ትንሽዬ ክብ እናደርጋለን ወደ ውጭ። እሺ፣ ወደ ቀኝ በኩል ነው ቀለበቱ፣ ወደ ግራ እንዳታደርጉት። ማለትም ለምሳሌ ያህል እዚች ጋር ልጻፍላችሁና ወደዚህ፣ እንደዚህ ቀለበት እንዳታደርጉት፣ ስህተት ነው፣ ስህተት ነው። ስለዚህ ማድረግ ያለባችሁ ምንድን ነው? ወደ ቀኝ ነው። እሺ፣ ስድስተኛዋን እነይ። ስድስተኛዋ የሀ ቤተሰብ ህ ትባላለች። ህን ስንጽፍ በደንብ ተከታተሉኝ። ህን ስንጽፍ አንድ መስመር ወደታች አረጋለሁ፣ ከዛ ወደ ቀኝ አረጋለሁ እዚቹ ጋር ማለት ነው። መልሼ አሁንም በረጅሙ መስመሩ ድረስ ወደታች አረጋለሁ። ከዛ ከዚችኛው ጫፍ ተነስቼ ልክ እንደ እንደሃ እንደዚህ አይነት መስመር ወደታች ታች አሰምርላታለሁኝ። አሁንም መልሼ ከዚኛዋ ጫፍ ወደ ላይ ነው የማደርገው ይሄ የሃ ቤተሰብ ስድስተኛ ፊደል ነው ማለት ነው። የሃ ቤተሰብ ስድስተኛ ፊደል ህ ይባላል። ማን ይባላል አልኩኝ? ህ ይባላል። እሺ እናነባችኋለን። አንድ የችኛዋን እንጨርሳትና ሶ የመጨረሻዋ የሃ ቤተሰብ ላይ ደርሰናል። ሰባተኛው ላይ ማለት ነው። ሰባተኛው የሃ ቤተሰብ ስንጽፍ አንድ ራሱን መስመር ራሱን ችን ሃን ደግመን እንጽፋታለን። መጀመሪያ ያው ተመልከቱት ራሱን ሃን ነው እዚህ ጋር ደግሜ ጻፍኩት። ምንም ልዩነት አላደረግኩም። ከዛ በኋላ ግን ቀለበት ይደረግለታል። ይሄኛው ቀለበት ወይም ክብ ነገር የምናደርግለት ከላይ ነው፣ ልክ እንደ ሌሎች ከታች ሳይሆን ከላይ በቀኝ በኩል ቀለበት እናደርግለታለን። ይሄ የሃ ቤተሰብ ስንተኛ ፊደል ነው? ሰባተኛ ፊደል ነው። ሶ አንድ ላይ አሁን ይሄንን ጽፋችኋል ብዬ አምናለሁኝ። ስለዚህ ከጻፋችሁት እንዳይጠፋባችሁ ደግሞ ቶሎ ቶሎ ፊደላቶችን እየጠራችሁ መለማመድ ይኖርባችኋል ማለት ነው። ሶ አብረን እንበል። ሀ ናይስ። ሁ ሂ ሀ በጣም አሪፍ። ሄ ህ ሆ በጣም አሪፍ በጣም አሪፍ በጣም አሪፍ። ስለዚህ የሀ ቤተሰቦችን ጨረሰን ማለት ነው። አሁን ቀጣይ ወደ ለቤተሰቦች ነው የምንሄደው። ለቤተሰብ ለን ስንጽፋት መጀመሪያ እንዴት ነው የምናደርገው? አንድ ጠመም ያለ መስመር ልክ እንደዚህ አድርገን እናሰምራለን። ያው የተለያየ አይነት አጻጻፍ አለው። እኛ ይሄንን እንምረጥና በዚህ እንጻፍ። ጠመም ያለ መስመር አሰመርኩኝ። ከዛ በኋላ በደንብ እዩት። ከመሃሏ እዚች ጋር መሃል ላይ ወደ ግራ ነው። አሁንም ጠመም ያለ መስመር ማሰምረው ማለት ነው። እቺ ለ ትባላለች። ለ ሉን ደግሞ ስንጽፋት ሉን ደግሞ ስንጽፋት እራሷን መጀመሪያ እንደግማት አለ። ለ እንደጻፍናት ሉን እንደግማት አለ መጀመሪያ አንድ ቀጠመም ያለ መስመር አሰምራለሁኝ። ከዛ መልሼ ከዚችኛው አጫፍ ወደዚህኛው አንድ መስመር አሰምራለሁኝ። ይሄ የለ ቤተሰብ ስንተኛ ፊደል ነው? ሁለተኛ። አሁን ሁለተኛ ለመሆን አንድ ነገር ቀርቶታል። እሱ ምንድን ነው? ሰረዝ። በጣም አሪፍ። ስለዚህ ለ አለን፣ ከዛ ደግሞ ሉ። ለ ሉ፣ ለ ሉ። ሶስተኛዋን ነይ ሶስተኛዋ ፊደል የምትጻፈው ራሷ መጀመሪያ ለን እንጽፋታለን። አሁንም ለን ያው፣ ደግሜ ለን ጽፍ ያለውን። ከዛ በኋላ ሰረዝ አደርግባታለሁ። የቱ ጋ ነው የማደርገው? ልክ እነዚህኛው ወገቧ ላይ ሳይሆን ጫፍ እግሯ ጋ ነው በቀኝ በኩል ያለው መስመር ላይ ጫፍ ላይ ወደ ቀኝ ሰረዝ አደርጋለሁ። ይሄ ማን ሆነ ማለት ነው? ሊ ሆነ ማለት ነው። ለ ሉ ሊ። በጣም አሪፍ በጣም አሪፍ ጎበዞች። አሁን አራተኛውን ፊደል ላይ ነው የምንሄደው አራተኛዋ ፊደል ይኸውላችሁ፣ ለን ስንጽፍ ሁለቱም እግሩ እኩል አድርገን የጻፍነው አሁን፣ አራተኛዋን ግን ስንጽፍ አንድ እግሯ አነስ ይላል። የትኛዋ? የግራ እግሯ ሶ መጀመሪያ፣ የቀኝ እግሩን እንጻፈው። ይሄው ጠመም አድርገ የጻፍኩት። ከዛ ከዚችኛዋ ከላይ ወደታች የምናወርዳት አንዷ እግር አነስ ያለች ናት። ወይም ደግሞ ግማሽ ድረስ ነው የምትሄደው። የትኛዋ እግር ነው የሚያጥረው? የግራ የግራ እግር ነው የሚያጥረው? ስለዚህ አራተኛውን ጨረስን። አምስተኛው ጋር እንግባ። አምስተኛውን ስንጽፍ አሁንም ለን ነው ደግመን የምንጽፋት ለን ነው ደግመን የምንጽፋት ለን ነው ደግመን የምንጽፈው ለን ከጻፍናት በኋላ ሌ ለማድረግ ስለሆነ የምንፈልገው ሌ ለማድረግ አምስተኛ ፊደላቶች ምን አላቸው ብያችኋለሁ? ቀለበት በጣም አሪፍ ቀለበት ይኸው ቀለበት አደረግንለት። በየትኛው እግር? በቀኝ እግሩ። በቀኝ እግሩ። ስለዚህ አምስተኛዋን ጨረስን ማለት ነው። አሁን ወደ ስድስተኛዋን እንሄዳለን። ስድስተኛዋን ደግሞ ስንጽፍ ል ትባላለች። መጀመሪያ ለን እንጻፋት እንደ ሁልጊዜው። ለን እንጻፋት መጀመሪያ። አሁን እዚህ ጋ በደንብ አስተውሉልኝ። እቺ አምስተኛዋን ሌን ስንጽፋት በቀኝ በኩል ወደ ውጪ አድርገን ነው ቀለበቱን ያሰርንላት። አሁን ግን ልህ ሲሆን በውስጠኛው በኩል ሆኖ በግራ በኩል ነው የሚደረገው ቀለበቱ ይኸው፣ ይኸው በግራ በኩል ወደ ውስጥ ነው ቀለበቱን የምናደርግላት። ስለዚህ ቺ ማን ትባላለች? ልህ ትባላለች ማለት ነው። በጣም አሪፍ። የመጨረሻዋ ሰባተኛዋን ቤተሰብ ስናያት ለን ነው የምንጽፈው። አሁንም ደግመን ለን ነው የምንጽፈው። ለን ከጻፍን በኋላ አይ ቲንክ አሳንሻታለሁኝ ቦታዋ አነስ ብላለች፣ እና ድጋሜ ልጻፋት ለን እንጽፋለን። ይሄው ለን ከጻፍን በኋላ ሰረዝ አድርገን ቀለበት ነው የምናደርገው። አሁንም ልክ እንደ ሉ አይነት ሰረዝ ነው የምናደርግላት። ይሄው ትንሽዬ ሰረዝ አደርጋለሁኝ እዛው ጋር ቀለበት አደርግላታለሁ ማለት ነው። ይሄ ማን ይባላል? የለቤት ሰባተኛ ፊደል ነው ሶ አንድ ላይ እናንብብ። ጽፋቹዋል ብዬ አምናለሁኝ። ለ ሉ ሊ ላ ሌ ል ሎ በጣም አሪፍ በጣም አሪፍ በጣም አሪፍ። ስለዚህ ሁለቱን ቤተሰቦች ጨረስን ማለት ነው። አሁን ሐመሩ ሐ የሚባለው ወይም ደግሞ ሌላኛዋ ሀ እናያታለን። እችኛዋ ሀ ስትጻፍ እችኛዋ ሀ ስትጻፍ አንድ ቀጥ ያለ መስመር ነው ማሰምረው። አንድ ቀጥ ያለ መስመር አሰምራለሁኝ። ከዛ በኋላ በደንብ ይዩ። ከዚችኛዋ ጫፍ ተነስቼ መሃል ላይ ከመሃሏ ተነስቼ ወደዚችኛዋ እሄዳለሁኝ። ከዛ መልሼ ወደታች መልሼ ወደታች አወርዳታለሁ። ልክ በዚህ ጋር እንዳደረግነው አይነት በግራ በኩልም እንደግማለን። ይኸው ወደዚህ አንድ መስመር አሰመርኩኝ። ከዛ መልሼ ወደ ታች አረኳት። ይሄ ማን ይባላል? ሀ፣ ሀ። የሁላችሁ ተማሪዎች በደንብ አድርጋችሁ አዳምጡኝ። ይሄና ይሄ ድምጻቸው ተመሳሳይ ነው፣ እሺ። ይሄኛውም ሀ ነው የሚባለው፣ ይሄኛውም ሀ ነው የሚባለው ምንም ልዩነት የላቸውም። ልዩነታቸው የአጻጻፍ ልዩነት ብቻ። ከሀ እስከ ሆ ድረስ የምናየው የአጻጻፍ ልዩነት ብቻ ነው ያላቸው። ይሄም ሀ ሆኖ እንደም ይኸኛው ሀ ሆነ ልትሉ ትችላላችሁ። ይሄ ሀሌታው ሀ ይባላል። ይሄኛው ደግሞ ሐመሩ ሐ ይባላል። ሐመሩ ሐ ሶ ሁለተኛውን ነን ሁለተኛውን ስንጽፍ እንዴት ነው የምንጽፈው? እራሷችን ራሷችን ሐመሩ ሐ ነው የምንደግማት። ደግማት ቺን ሀ እየደገምናት ነው የምንሄደው። አንድ ቀጥ ያለ መስመር አሰምራለሁኝ። ከዛ አንድ መስመር ወደ ቀኝ አረኩኝ። ከዛ መልሼ ወዴት ወደ ታች፣ አሁንም በግራ በኩል እደግመዋለሁ። ይኸው። ከዛ በኋላ አንድ መለያ ይኖሯል እዚህ ጋር። ከላይ ጀምሮ እንዳየነው ሰረዝ ሰረዝ፣ እዚች ጋርም እናደርግላታለን ማለት ነው። ስለዚህች ማንሆነች ሁ። በጣም አሪፍ። ሶስተኛዋን እንዴ ሶስተኛዋን እንዴ ሶስተኛዋንም ስንጽፍ ራሷን ሀ መጀመሪያ እንደግማለን። ይሄው ራሷን ሀን የደገምኩት፣ ከዛ በኋላ ከታች ዝጭ ጋር ሰረዝ አደርጋለሁ። አይታችኋል። ሌሎቹንም ሶስተኛ ፊደላቶች አሁን ቁጥሩንም የጻፍኩላችሁ ጥቅሙ ለዛ ነው። ሶስተኛ ፊደላቶች እግራቸው ላይ ጫፍ ላይ ሰረዝ አለ። ይሄው ሂንም ብታይዋት ሰረዝ አለው ጫፍ ላይ እግሯ ላይ ሊንም ብታየዋት አሁንም የሀቤተሰብ ሶስተኛ ፊደል ሂንም ብታየዋት ሰረዛለሁ ማለት ነው በጣም አሪፍ አራተኛዋን እኔ አራተኛዋን ደግሞ እቺ አራተኛዋ ሁለት እግሯ ነው የሚያጥረው የቀኝ እግሩ ብቻ ነው የሚረዝመው እሱ እንዴት እንደሚጻፍ ላሳያችሁ አንድ ትንሽዬ መስመር መሀል ላይ አሰምራለሁ መሬት ድረስ የማትደርስ መሬት ድረስ የማትረግጥ ማለት ነው በቀኝ በኩል አንድ መስመር ወደዚህ ያሰምራለሁኝ በደንብ ተከታተሉኝ ከዛ ከዚችኛዋ ጫፍ ተነስቼ ወደታች ታች አደርጋለሁ ወደ ታች አደርጋለሁ ከዚችኛዋ ጫፍም ወደ ግራ ደግሞ መጥቼ ከመሃለኛዋ መስመር ጋር እኩል የሆነ እኩል የሆነ መስመር ነው ማሰምረው ከመሃለኛዋ ጋር እኩል የሆነ መስመር ነው ማሰምረው በጣም አሪፍ አሁን አምስተኛዋን ፊደል ወይም አምስተኛዋን የሃ ቤት ቤተሰብ እና ያለን ማን ትባላለች ሄ ትባላለች። ሄ ሄ ለመጻፍ እንዴት ነው የማደርገው? አንድ ቀጥ ያለ መስመር አሰምራለሁኝ አንድ ቀጥ ያለ መስመር ራስዋን ሃምኋን ወይም የመጀመሪያዋን ሃ ነው ምን ደግማት። በጣም አሪፍ። አሁን ሃን ስለጻፋችሁ ደግማችሁ ጻፉት። ከዛ በኋላ እግሩ ላይ ቀለበት አረግለታለሁ ማለት ነው። ቀለበት አረጋለሁ። ይሄ ማን ይባላል? ሄ በጣም አሪፍ ሄ አሁን ስድስተኛዋን የሀ ቤተሰብ እንጻፋት። ራሷን መጀመሪያ ሀመርዋን እንጽፋታለን። ራሷን የሃቤት የመጀመሪያ ፊደሏን እንጽፋታለን። ከዛ በኋላ ይኸውላችሁ፣ በደንብ ቢዩት እዚች ጋር ከጫፍ ተነስተን ወደ ግራ ነው፣ እሺ፣ ወደ ግራ ትንሽ እየሰረዝ ሰረዝ እናደርጋለን። ትንሽ እየሰረዝ ሰረዝ እናደርጋለን። ከዛ መልሰን ወደ ላይ፣ አሁንም ራሷን የምታክል ትንሽ እየሰረዝ ሰረዝ። እቺ ማን ትባላለች? የሃቤት ስድስተኛ ፊደል ህ ህ። በጣም አሪፍ። አሁን የመጨረሻውን የሃቤት ልናይ ነው። የመጨረሻው የሃቤት ፊደል ልናይ ነው። ሆናት። ሆን ለመጻፍ ይውላችሁ ልዩነት አንድ ነገር አለው። እዚህ ጋር የምትመለከቱት ይሄ የግራና የመሃለኛው እግር ነው የሚያጥረው አይደለ። ሆ ላይ ግን ሲሆን፣ ሆ ላይ ግን ሲሆን የመሃለኛው እና የቀኙ ነው የሚያጥራው፣ የግራው ይረዝማል። የዚህ ተገላቢጦሽ ማለት ነው። ይሄን መገልበጥ ማለት ነው። እንዴት እንደሚጻፍ ላሳያችሁ። አንድ ቀጥ ያለ መስመር መሃል ላይ አደርጋለሁኝ። ከዛ በዚህ በግራ በኩል ያለው እግር መሬት ድረስ ነው የሚደርሰው። ከዛ በኋላ በዚች በኩል ያለችዋን እንደዚች አጥር ያለች መስመር አሰምራለሁ ማለት ነው። ስለዚህ አንድ ላይ እናንብበው። በጣም ጥሩ። ሀ ሁ ሂ ሃ ሄ ህ ሆ። በጣም አለ። በጣም አለ። በጣም አለ። ስለዚህ እዚህ ጋር የምትመለከቷቸው የሃ ቤተሰብ፣ የለ ቤተሰብ እንዲሁም ደግሞ የሌላኛዋን ሃ ቤተሰብ ነው። ዛሬ ያየ ነው ማለት ነው። በቀጣይ የመ ሰ እያደረግን ሌሎች ሌሎች ፊደላቶችን እየጨመረን እናያለን። እንደ መጀመሪያ ግን እዚህ ጋር የተማራችኋቸውን ትምህርቶች እዚህ ጋር የጻፍኩላችሁን ፊደላቶች በደብተራችሁ ላይ ጽፋችሁ እያላችሁ እየተለማመዳችሁ ይህን ቪዲዮም ከፍታችሁ እየተለማመዳችሁ እንድትቆዩ አበረታታችኋለሁ ማለት ነው። እንደዚህ የመሳሰሉ ጥሩ ጥሩ የትምህርት ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሌሎች በጣም ይጠቅማሉ ብዬ የማስባቸውን ትምህርቶች አስተምራችኋለሁ። የአማርኛም፣ የእንግሊዝኛም ሌሎችም የኮምፒውተር፣ የሂሳብ ትምህርቶችን ከእኔ ጋር የምናይነው የሚሆነው ማለት ነው። መልካም ጊዜ የሆንላችሁ ሰላም ሆኖልኝ